አንታርክቲካ በተለምዶ በረዶ ፔንግዊንና ዝምታ የሰፈነበት ቦታ ተብሎ ይታወቃል። ነገር ግን በዚህ የቀዘቀዘ ዓለም ስልቀት ውስጥ እንደ ኮለን ያሉ አስደንጋጭ ነገሮች ተገኝተዋል ይለናል መረጃውም። እንደ ኮለን፣ አዎ፣ እንደ ኮለን በትክክል ሰምታችኋል። ከአንታርክቲካ በጣም አስደንጋጭ ግኝቶች አንዱ በበረዶ ውስጥ ተጠብቀው የተገኙ ኮለን መሰል ቅሪተ አካል ናቸው። ሳይንቲስቶች ከሚሊዮኖች ዓመታት በፊት ይኖሩ የነበሩ እንግዳ ፍጥረታት ቅሪቶችን አግኝተዋል። እነዚህ ፍጥረታት ደግሞ እንደ ኮለን ነገር ግን የተለያዩ ቅርጾችና መጠኖች አሏቸው። አንዳንዶች ትላልቅ አይኖችና ረጃጅም እግሮች ያሏቸው ሲሆን፣ ሌሎቹ ደግሞ ያልተለመዱ የሰውነት ክፍሎች አሏቸው። እነዚህ ቅርቶች አንታርክቲካ ቀደም ሲል ሞቃታማ የነበረችና በተለያዩ ፍጥረታት የተሞላች እንደነበር ያሳያሉ። አስቦት ኮለን የሚመስሉ ፍጥረታት በዚህ በረዶ ውስጥ መኖራቸው እጅግ በጣም አስገራሚ ነገር ነው። ከዚህም በላይ ደግሞ አስገራሚውን እናስቃኛችኋለን። ስለ ኢትዮጵያ ሳኡዲ አረቢያና ሩሲያ አንድ የሚያደርጋቸው ተአምር። አለም ኢትዮጵያ የጥንታዊ ታቦቶች መኖሪያ በክርስትና ታሪክ ውስጥ ልዩ ቦታ ያላት ሀገር ናት። ታቦት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታቦተ ሲዮንን የሚወክል ቅዱስ ነገር ነው። ነገር ግን ከነዚህ ታቦቶች አንዱ የቅዱስ ገብርኤል ታቦት ወይም ደግሞ የናግራው ቅዱስ ገብርኤል የሚባለው ታቦት ከኢትዮጵያ ወጥቷል፣ በሳኡዲ አረቢያም ተገኝቷል፣ በሩሲያ መርከብም ወደ አንታርክቲካ ተጓጉዟል የሚል ወሬ ተሰምቷል። ይህ እንዴት ሊሆን ቻለ? እነዚህን አስደናቂ ነገሮች በመረጃና በማስረጃ ከናንተ ጋር እንፈትሸዋለን። ሰላምን ከጤና ፍቅርን ከበረ ከመመለከት ጋር ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? አዲስ የተከሰተ ነገር አለ። ይሄ እንግዲህ በአንታርክቲካ አዳዲስ በግብጽ የተገኙትን የሚመስሉ ኮለኖች በአንታርክቲካ ውስጥም ተገኝተዋል። ይሄ በጣም እጅግ አስደንጋጭ ነው ሲሉ ሳይንቲስቶች መረጃ አውጥተዋል። ከዚህ ቀደም ደግሞ ከአንድም ሁለት ጊዜ ሰፋ አድርገን የተረክንላቸው የቅዱስ ገብርኤል ታቦት እዛ እንዳለ ይታወቃል። አሁን ግን ምናልባትም ሩሲያ በሚስጥር ደብቃው ሊሆን ይችላል የሚሉ መረጃዎች ስላሉ ይችላሉ እነዚህን አብረን እንፈትሻለን። በእጅጉ የምታተርፉበት ዝግጅት ስለሆነ እስከ መጨረሻው አብራችሁን ቆዩ። መረጃውን ከአክሱም ቲዩብ ኒሮማን ጸጋ ይደርሳችኋል። ሰናይ ቆይታ ሆነላችሁ። በኢትዮጵያ ቤተ ክርስቲያን ታሪክ ታቦት የእግዚአብሔርን ቃልና ቅድስናን የሚያመለክት ነው። የቅዱስ ገብርኤል ታቦት በተለይም ከመልአኩ ቅዱስ ገብርኤል ጋር የተያዘ የምስጢርና የተአምራት ምልክት ነው። አንዳንድ ታሪኮች እንደሚናገሩት ይህ ታቦት ከኢትዮጵያ በሆነ መንገድ ወደ ሳኡዲ አረቢያ ተጓጉዟል። እንዴት የሚለውን ጥያቄ ማንሳታቸው አይቀርም። አንዳንዶች በጥንታዊ የንግድ መስመር፣ ሌሎች ደግሞ በምስጢራዊ ክስተቶች እንደተወሰደ ይናገራሉ። ሰፋ ያለ ታሪኩ የሚናገረው ግን መሐመድ ግራኝ ከቱርክ ጋር በተስማማው መሰረት ይህ ኃይል ያለውን ታቦት አሳልፎ ለሳኡዲ አረቢያ ሰጥቷታል የሚሉ ታሪኮች ይበዛሉ ይህ ታቦት በካባ በሚገኘው ታላቅ መስጊድ ስር ተገኝቷል ይህንንም የዓለም የዜና አውታሮች በጊዜው ተቀባብለውት ነበረ ታሪኩን ደግሞ እጅግ አስደናቂ የሚያደርገው ነገር ከዛ በኋላ ነው የተከሰተው እንደ ኢትዮጵያውያን ኦርቶዶክስ ተዋህዶ እምነት ታቦት በተፈጥሮ ኃይል የተሞላ ነው ይህ ታቦት ግን ከሌሎቹ ለየት የሚያደርገው ነገር አለ ይላሉ የታሪክ ጸሐፊዎች በ2014 በሳኡዲ አረቢያ በካዕባ ትልቁ መስጊድ ዙሪያ ትልቅ የግንባታ ስራ ይጀምራል። በዚህ ጊዜ ወሬዎች እንደሚናገሩት በመስጊዱ ስር ተደብቆ የነበረ አንድ ነገር ተገኘም። ይህ ነገር አንዳንዶች እንደ ቅዱስ ገብርኤል ታቦት ወይም ደግሞ እንደ ኃይለኛ መሳሪያ ጠርተውታል። በመሰረቱ ይህ ነገር በግንባታ ሰራተኞች ሲቆፈር ተገኝቶ እንግዳ ክስተቶችን እንዳስከተለ በመረጃና በማስረጃ የውጭ ሚዲያዎች ተቀባብለውታል፣ ከኢትዮጵያ ሚዲያ በስተቀር። አንዳንድ ዘገባዎች እንደሚናገሩት ነገሩን ለማንቀሳቀስ ሲሞክሩ ኃይለኛ የሆነ ኃይል ከሱ ተለቀቀ። ይህም ከፍተኛ የሆነ አደጋዎችን አስከተለ። ይህ ሁሉ ሳኡዲ ባለስልጣናትን አስፈራራም። እናም እርዳታ ለመጠየቅ ወደ ሩሲያ ዞሩ። ሩሲያ ለመሆኑ ለምን ተፈለገች? ይህን ታሪክ የበለጠ አስደሳችና ጓጊ የሚያደርገው እዚህ ጋ ነው። በ2015 የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል ከሳውዲ ባለስልጣናት ጋር ተገናኙ። ይህ ስብሰባ በጣም ምስጢራዊ እንደነበር ታሪክ መዛግብቶች አትሞ አስቀምጠውታል። ብዙዎች የቅዱስ ገብርኤል ታቦት ምስጢር ማዕከል እንደነበር ይናገራሉ። ይሄ ታሪክም እንዲህ ይጀምራል። ሳኡዲዎች ይህንን ኃይለኛ ነገር በራሳቸው ማስተናገድ ስላልቻሉ ሩሲያውያን እንዲወስዱት ጠየቁ። ሩሲያ ደግሞ የአድሚራል ብላድሚስኪ የተባለ መርከብ ላከች። እናም ታቦቱ ወይም እንደ አንዳንዶች አገላለጽ የቅዱስ ገብርኤል ታቦት ወደ አንታርክቲካ ተጓዘ። ለምን አንታርክቲካ ተመረጠ? የሁላችንም ጥያቄ ሊሆን የሚችል ነው። አንዳንዶች ይህ ቦታ ሚስጥሮችን ለመደበቅ ተስማሚ ስለሆነ ነው ባይ ናቸው። ሌሎች ደግሞ ታቦቱ ከምድር ውጪ ኃይል ጋር ግንኙነት ሊኖረው ይችላል ብለው ይገምታሉ። ምንም ይሁ ምን ይህ ጉዞ በታሪክ ውስጥ ታይቶ የማይታወቅ አስደንጋጭ ክስተት ነበረም። አንታርክቲካ የምድር በጣም የተዘጋና ቀዝቃዛ ቦታ ነው የቅዱስ ገብርኤል ታቦት መድረሻ ሊሆን ችሏል ይባላል። አንዳንድ ወሬዎች እንደሚናገሩት ታቦቱ በሩሲያ ምርምር ጣቢያ ተደብቋል ነው። ሌሎች ደግሞ በበረዶ ስር ተቀበረ ይላሉ። የሩሲያ ፓትሪያርክ ኪሪል በ2016 ወደ አንታርክቲካ ተጓዙ። ወደ አንታርክቲካ ተጉዘው መጸለያቸው ይህን ሚስጥር ደግሞ የበለጠ አቀጣጠለው። አንዳንዶች ይህ ጉዞ ታቦቱን ለመባረክ እንደነበረ ይናገራሉ። እስካሁን ድረስ ግን ታቦቱ በትክክል የት እንዳለ ማንም አያውቅም ይላሉ። አብዛኞቹ በበረዶ ጥል ጥልቀት ውስጥ ተደብቆ ምናልባትም እስከ መጨረሻው የክርስቶስ መምጫ ጊዜ ይጠብቃል። የአንዳንዶቹ ደግሞ መልስ ነው። የቅዱስ ገብርኤል ታቦት ብዙ ጥያቄዎችን ያስነሳል። ለምን ከኢትዮጵያ ወደ ሳውዲ አረቢያ ተወሰደ? ሩሲያስ ለምን ተሳተፈች? እናም አንታርክቲካስ ለምን መዳረሻው ሆነ? አንዳንዶች ይህ ታቦት ከተለመደው በላይ ኃይል ስላለው፣ ምናልባትም ከሰው ውጭ ግንኙነት እንዳለው ይናገራሉ። ሌሎች ደግሞ የሃይማኖቶች መካከል ያልተጠበቀ ትብብር እንደነበረም ይገምታሉ። ምናልባትም ታቦቱን ከተሳሳተ እጅ ለመጠበቅ ሊሆን ይችላል። ምንም ይሁን ምን ይህ ታሪክ የኢትዮጵያ የሳውዲ አረቢያና ሩሲያ ታሪክ በአንታርክቲካ በረዶ ይገናኛል። ይህ በራሱ ተአምር ነው። የቅዱስ ገብርኤል ታቦት ታሪክ፣ ከኢትዮጵያ እስከ አንታርክቲካ ያለው ጉዞ፣ ምስጢርና ቅድስና በአደጋ የተሞላ ነው። ከካዕባ መስጊድ ስር መገኘቱ፣ የሩሲያ መርከብ ጉዞ፣ እናም በአንታርክቲካ ብረዶ መደበቁ ይህ ሁሉ የማይረሳ ታሪክ ይፈጥራል። ይህ ታቦት በእውነት በአንታርክቲካ ነው ወይስ ይህ ሁሉ ምናባዊ ታሪክ ነው ብላችሁ ታስባላችሁ? እናንተ የሚሰማችሁን ሁሉ በኮመንት መስጫው ላይ አጋሩን። ነገር ግን እውነታው ብዙ ለመደበቅ የሚፈለግ ነገር ቢ ኖርም ይህ ታሪክ እውነት ነው። ሌላው ደግሞ አሁን ሳይንቲስቶች ያወጡት እጅግ በጣም አስደንጋጭ እንዲሁም ደግሞ ተአምር ሊመስል የሚችል ክስተትን ነው። ከአንታርክቲካ በጣም አስደንጋጭ ግኝቶች አንዱ በበረዶ ውስጥ ተጠብቀው የተገኙ ኮለን መሰል ቅሪት አካላት ናቸው። አሁን ማህበራዊ ሚዲያውን ያጥለቀለቁት የሳይንቲስቶቹ መረጃም ሳይንቲስቶቹ ከሚሊዮን ዓመታት በፊት ይኖሩ የነበሩ እንግዳ ፍጥረታት ቅሪቶችን አግኝተዋል። እነዚህ ፍጥረታት እንደ ኮለን የሚመስሉ ግን ደግሞ የተለያዩ ቅርጽና መጠን ያላቸው ናቸው። አንዳንዶቹ ትላልቅ አይኖችና ረጃጅም እግሮች ያሏቸው ሲሆን፣ ሌሎቹ ደግሞ ያልተለመዱ የሰውነት ክፍሎች አሏቸው። እነዚህ ቅሪቶች አንታርክቲካ ቀደም ሲል ቀጣማ የነበረችና በተለያዩ ፍጥረታት የተሞላች እንደነበረ ያሳያሉ። አስቡት ኮለን የሚመስሉ ፍጥረታት በዚህ በረዶ ውስጥ መኖራቸው ምን ያህል አስገራሚ ነው? የአንታርክቲካ ውቅያኖስ ውስጥ ጥልቀት እንደ ኮለን የሚመስሉ አስደናቂ ፍጥረታት መኖሪያ ነው። ተመራማሪዎች በበረዶ ስር ተደብቀው የሚገኙ እንግዳ የባህር ህይወቶች ዝርያን አግኝተዋል። ከነዚህ መካከል እንደ ግዙፍ ኮለን የሚመስሉ ብርሃንን የሚያመነጩና በውሃ ውስጥ የሚንሳፈፉ ፍጥረታትም ይገኙበታል። አንዳንዶች ለስላሳ፣ ተጣጣፊና ቀለማት ያላቸው ናቸው። ልክ ከሳይንስ ከቦሊውድ ፊልም የወጡ ይመስላሉ። እነዚህ ፍጥረታት በምድር ላይ ባሉ ሌሎች የባህር ህይወት ዝርያዎች የማይመስሉና ሳይንቲስቶችን እስከ ዛሬም ድረስ የፈተኑና ያስገረሙ ሆነዋል። እንደዚህ ያሉ ፍጥረታት በቀዝቃዛው ውሃ ውስጥ ማየት በእውነት አስደማሚና የእግዚአብሔርን ተአምር የምናደንቅበት ክስተት ነው። በአንታርክቲካ ውስጥ ያሉ የበረዶ ዋሻዎች ልክ እንደ ኮለም ቤት ያሉ ምስጢራዊ መዋቅሮችን ይደብቃሉ። እነዚህ ዋሻዎች በተፈጥሮ የተፈጠሩና በሚያብረቀርቅ ሰማያዊ ቀለም ያጌጡ ናቸው። ነገር ግን በእነዚህ ዋሻዎች ውስጥ ሳይንቲስቶች እንግዳ የሆነ የባዮሎጂ ዱካዎችን አግኝተዋል። እንደ ኮለን የሚመስሉ ጥቃቅን ፍጥረታት በረዶ ውስጥ ተጣብቀው መኖር ችለዋል። እነዚህ ፍጥረታት በጣም ቀዝቃዛና ጨለማ አካባቢ ውስጥ መኖራቸው ሳይንስ እንደገና እንዲያስብበት አስገድደዋል። እንደዚህ ያለ ቦታ ህይወት ሊኖር ይችላል ብሎ ማን ያስባል? አንታርክቲካ በተለያዩ የጂኦሎጂ ቅርጾች ትታወቃለች። በተለይም በደረቁ ሸለቆች ድራይ ቫሊስ አካባቢ እንደ ኮለን የሚመስሉ ያልተለመዱ የድንጋይ ቅርጻ ቅርጾች ተገኝተዋል። እነዚህ ቅርጾች በነፋስ እና በበረዶ ተደርድሮ ተጽዕኖ ተቀርጸው የተፈጠሩ ናቸው። አንዳንዶቹ ደግሞ ልክ እንደ ፍጥረታት ይመስላሉ። አንዳንድ ተመራማሪዎች እነዚህ ቅርጾች በተፈጥሮ የተፈጠሩ ቢሆኑም እንደ ኮለም መልክ ያላቸው መልካቸው ሚስጥራዊ እንደሆነ ይናገራሉ። እነዚህ ቅርጻ ቅርጾችን ስታዩ እንደ ሌላ ፕላኔት ላይ ያለ ስሜት ነው የሚሰማችሁ። በአንታርክቲካ በረዶ ስር ተደብቀው የሚገኙ ሀይቆች አሉ፣ እንደ ቮስቶክ ሀይቅ። እነዚህ ሀይቆች ለሚሊዮኖች ዓመታት ከውጭ ዓለም ተለይተው ቆይተዋል። በእነዚህ ሀይቆች ውስጥ ሳይንቲስቶች እንደ ኮለም የሚመስሉ ጥቃቅን ህዋሳ ህዋሳትን አግኝተዋል። እነዚህ ህዋሳት በጣም አስቸጋሪ ሁኔታዎች ውስጥ መኖር የሚችሉ ሲሆን ይህም ሌሎች ፕላኔቶች ላይ ህይወት ሊኖር ይችላል የሚለውን ሀሳብ ያጠናክራል። አስባችሁታል? እንደ ኮለን የሚመስሉ ነገሮች በምድር ላይ በተደበቀ ሀይቅ ውስጥ መኖራቸው ምን ያህል አስደማሚ እንደሆነ። አንታርክቲካ ከበረዶና ፔንግዊን በላይ ብዙ ነገር እንዳላት አይተናል። እንደ ኮለን የሚመስሉ ቅሪተ አካል፣ የውሃ ውስጥ ፍጥረታት፣ የበረዶ ዋሻዎች፣ የጂኦሎጂ ቅርጾች እና ተደብቀው ያሉ ሀይቆች ይህን ቦታ ሚስጥራዊ ያደርጉታል። እነዚህን ግኝቶች ስለ ምድራችን ብቻ ሳይሆን ስለ ሌሎች ፕላኔቶችም እንድናስብ ያደርጉናል። እናንተስ ውድ ቤተሰቦቻችን ከነዚህ ግኝቶች ውስጥ የትኛው በጣም አስገርሟቸዋል? ስለ ቅዱስ ገብርኤል ታቦትስ ምን ተሰምቷቸዋል? ሀሳባችሁን በኮመንት መስጫው ላይ በነጻነት አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስለ አንታርክቲካ ከባህር ላይ በማንኪያ እንደሚጨለፍ ነው የነገርናችሁ እጅግ በጣም በጥቂቱ፣ ግን ደግሞ ሌላ በጣም በርካታ ምርምሮች መሬት ላይ ያሉ መረጃና ማስረ ደረጃ ያላቸው ጉዳዮች ስላሉ ምናልባትም ከዚህ ሰፋ ያለ ነገር ብናዘጋጅላችሁ ከወደዳችሁ በኮመንት መስጫው ላይ ያሳውቁን። በቀጣይ መረጃ ደግሞ እስከምንገናኝ ሰናይ ቆይታ ይሆንላችሁ።